አይ ሀይሚዬ፣ አይ ሀይሚዬ ኒውዮርክ ብቻችን እንደምንሆን አይተውንማ፣ ችግሩ እያስመሰሉ እውነተኛ ሰው፣ እውነተኛ ጓደኛ፣ እውነተኛ ወዳጅ እየመሰሉ እያስመሰሉ እየተመሳሰሉ ከኛ ህይወት ጋር ይኖራሉ። ምርጥ ይመስላሉ። ውስጣቸው ግን በእሾህ የተሞላ ነው። አፋቸው ማር፣ ውስጣቸው ሌላ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታዮች እንደምን አላችሁልኝ? የሆነች መልእክት ሀይሚ ስቶሪ ያስቀምጣ ትንሽ ትንሽ ማለት ያለብኝ ነጥብ ስላለ ነው የመጠወትኝ። አስተምሮኛልም አስደንግጦኛልም ማለትም የምፈልገው ነገር አለ ከዛ ባሻገር ደግሞ ማለት ነው አንዷ ብሩኬን ለምነው ለምነው ለምነው እምቢ ብሏታል መሰለኝ። ስለሷ የምነግራችሁ ነገር ይኖራል። ሳቄ መጣብኝ። እንደው በቅድሚያ ግን ስለ ሀይሚዬ የመልእክት ትንሽ ልበልላችሁ። ትንሽ ማለት የምፈልጋቸው ነጥቦች ስላሉ ነው የመጣሁት ወደ እናንተ ማለት ነው። ወይ ብቻሽን ሁኔ ወይንም ጥሩ ጓደኞች ይኑርሽ፣ ወይንም ብቻን ተጋፍቶ በቃ ሌለ በራስ መቆም ጠንካራ መሆን ምናምን የሚል ነገር ፖስት አድርጋ ይችን አባባል ወዳታለሁ የሚል ነገር ፖስት አድርጋ ስለተመቸኝ የሆነ ነገር ማለት ፈለግኩኝ። ውዶቼ እኔ ብቼን ጎበዝ ነኝ፣ እኔ አንበሳ ነኝ፣ እኔ እችላለሁኝ፣ እኔ ማንም አያስፈልገኝም ብለን ህይወትን ብቻችንን እየኖርን ባለበት ሰዓት በጣም ምርጥ ሆነው ይቀርቡናል። በቃ ምርጥ ሆነው ማለት ነው ግን እኮ ለኛ አስበው አይደለም። ግን እኮ የኛ ብቸኝነት አሳስቧቸው አይደለም። እነሱ የእኛን ህይወት ያንን ያሳለፍነውን ነገር እንደገና ለመቀስቀስ እንደገና ደግሞ ያንን ወደ ነበርንበት ማንነታችን ለመመለስ ምናምን ነገር አሌለ፣ ያሁኑ ጥንካሬያችን ያሁኑ ስኬታችን በቃ ስላስቀናቸው ያንን ነገር ለማበላሸት በህይወታችን ውስጥ ደግሞ የሚኖሩ ሰዎች አሉ። ልክ ዝም ብለው ተስፋ እየሰጡ አለሁኝ በዝቀን ይሳካል፣ በዝቀንን ይሆናል የኔና የእናንተ አብሮነት እያሉ ተስፋ ሚስ እየሰጡ ተስፋን እየመገሙ የሚያኖሩ ሰዎች አሉ። ግን እኮ እነዛ የሚያደርጉት በቃ የራሳቸውን ህይወት ለማስተካከል እኛ በእነሱ ህይወት ውስጥ የምናስፈልጋቸው የእነሱ ህይወት እስከሚስተካከል ድረስ በቃ የነሱ ህልማቸው ኡን እስከሚሆን ድረስ ምክንያቱም እኛ ከህይወታቸው ከወጣን የሆነ ነገር ሊጎልባቸው ነው። ሶ ግን የሆነ ነገር እንዳይጎልባቸው ላዝም እኛን ይይዙናል፣ እየደለሉ እያስመሰሉ መልካም እነሱ መልካም እነሱ ቢናገሩ ይችላሉ። ተወዳጅ ናቸው። እኛ ግን ተወዳጅ አይደለንም። እኛ ብንናገርም ነገራችን በቃ ወደ ሌላ ነገር ይዞርብናል። አያችሁ እራሳቸውን ተወዳጅ አድርገው እናንተን ልክ እንደወደዷችሁ አድርገው ይቀርባሉ። ምንም እኮ ሳይወዷችሁ ነው ቦታ ሳይኖራቸው፣ ልባቸው እኮ ግን ሌላ ቦታ ነው ልባቸው ለእናንተ ቅንጣት ያክል ቦታ የላቸው። ልባቸውን ሌላ ቦታ አስቀምጠው፣ ሰላሳ ቦታ አስቀምጠው፣ እናንተን ግን እንደሚወዷችሁ አክት ያደርጋሉ። ከዛም አልፎ ደግሞ ወደ እናንተ ህይወት የሚመጡ ሰዎች መልካም ሰዎች ለነገ ለህይወታችሁ የሚሆኑ ሰዎች ወደ እናንተ ህይወት ሲመጡ እንደዛ አዲስን ጓደኝነትን መያዝ ስትፈልጉ አይፈዱም። እነዛ አስመሳይ ሰዎች ህይወታችሁን እንደዛ እያስመሰሉ ይዘጉታል። ሶ ከዚህ ሁሉ ግን የሚያስፈልገው ምንድን ነው? በራስ መቆም፣ ጠንካራ መሆን፣ የአላማ ሰው መሆን። እኔ እችላለሁ ማለት አለባችሁ ውዶቼ። እኔ ብቼን እችላለሁ፣ ማድረግ እችላለሁ፣ ማንም አያስፈልገኝም ማለት አለባችሁ። ጠንካራ ነኝ ማለት አለባችሁ። በራሳችሁ ኮንፊደንስ ሊኖራችሁ፣ ራሳችሁ በቃ ይሆናል። ሌለ ብቸኝነት እንዲሰማችሁ አታደርጉት። ራሳችሁን እችላለሁ ማለት እልመዱ። ከዚህ ጥቅስ የተማርኩትኝ እና የተረዳሁትኝ አንድ ሀሳብ ይሄ ነው እና ቅማምዬ፣ አንቺ ብቻሽን የምትችል ሰው ነሽ። በጣም ጠንካራ ነሽ። ምንም ነገር አንቺ ሀገር ነሽ፣ ብቻሽን ሀገር ነሽ። ለምን አገር ያስተዳድራል። የአንቺ ጭንቅላት በጣም ሰፊ፣ አርቆ አሳቢ ነሽ። ነገር ግን በሕይወትሽ ውስጥ ብዙ ዋጋ እየከፈልሻቸው እየከፈልሻቸው የደረሽበት ነገር አለ ግን ደግሞ እግዚአብሔር መጨረሻሽን ያሳምርልሽ ነው ማለት የምፈልገው። ምክንያቱም ከአንቺ ደስታ በላይ ግን የሰው ደስታ ያስደስትሻል። በቃ የሰው ደስታ ከምንም በላይ የሰው ስኬት ያስደስትሻል ምናምን ነገር እና ደግ ሰው ነሽ። ነገር ግን ያው ደግ ሰው ደግሞ ሰው አይወጣለትም። ይሄ የታወቀ ነው። ሰው አይወጣለትም። ምንም ነገር ብታደርጉ ትሰደባላችሁ። እና ይችን ማለት ትፈልጋለሁ። ወደ ዛችኛዋ ቆረቆ እንዳመልክት ስገባላችሁ ቻ አቶ በረከት ተብዬ ማለት ነው። በረከት እሺ እንደው እርግፍ ይበልካላይሽ ላይ ተለምኖ ነው ወደ ሀይሚ ህይወት የመጣው። እኔ ይሄንን ያለችው ከትናንቱ ወደ አለት ገደማ ይመስለኛል ይሄንን ፖስት የፖስተችውና እኔ ዛሬ ተልኮልኝ አየሁት ማለት ነው። በሰዓቱ አትልኩልኝም ነበር እንዴ? ነው እኮ አጥቤ ጨምቄ ሰጣት ነበረ። ስም አሁን አንቺ ቢያንስ እንኳን ሼም አይዝሽም? ማን አሁን አንቺ ሀይሚን እኮ በአካል አግኝተሻታል፣ አቅፈሽ ስመሻታል። ከዛም አልፎ በቃ በአካል አግኝተሻታል፣ ስመሻታል፣ ምናምን። በግልጽ አማርኛ ብሩኬን ለምነሹ፣ ለምነሹ እምቢ እንዳለሽ ነው የተረዳውትኝ እኔ። ለምነሹ፣ ለምነሹ፣ በቃ ለምነሸዋል፣ ፈልገሸዋል። አይፈልግሽም፣ በቃ አይፈልግሽም። ወራዳ! አንቺ ግን ለምነሽ ለምነሽ እምቢ ብሎሻል ሰው። ያኔ የተረዳሁት አዎ፣ ተለምኖ ነው ወደ ሀይሚ ህይወት ተመልሶ የመጣው። አንቺ ትልቅ ሰው አይደለሽ፣ ቅሌታም፣ አንቺ አስመሳይ። ሁለቱንም ወዳለሁኝ ሀይሚ እየወድሻለሁ ምናምን ነገር እንዳንቺ አይነቱ አስመሳይ ነው አይሽ፣ የሰው ህይወት የሚያበላሽ። ይሄ ጥቅስ ራሱ ለአንቺ ራሱ ይገልጣል፣ ወዳጅ መሳይ አስመሳይ። አንቺ ከላሞች ጋር ተወር ነገሩ። አንቺም እኮ አንዷ ላም ነሽ። ዜብራ፣ የሜዳ አህያ። አንቺ የሜዳ አህያ ነሽ። ላምማ ጥቅም አላት። እንደ እናንተ አይነቷቸው አህያ የሜዳ አህያዎች ማለት ነው። ተለምኖ ነው ወደ የሚየት የመጣዋላለች። አንቺ ነሽ እየለመንሹ ምትኖሪ። አንድ ቀን እሺ ይለኛል ምናምን ብለሽ ማለት ነው። እየለመንሹ ሁሌ እንደምትለምን ነው፣ ከዚ ጥቅስ ከዚ ፖስት የተረደውትኝ ሁሌ ብሩኬን ለብሩኬን እንደምትሰግጂለት ገብቶሻል። አንድ ነገር መናገር ፈልጋለሁ ላንቺ። ፍቅር በገንዘብ አይገዛም። አንቺ እከክ ወራዳ፣ የምታደርጊውን ነገር እኮ እያንዳንዱ አውቃለሁ። ፍቅር በገንዘብ አይገዛም። ፍቅር ሰተሽ የምትቃበው ነገር ነው እንጂ ርካሽ ልካሽ። እሱን ለማማለል የማታደርጊው ነገር የለም፣ የማትገዥው ነገር የለም፣ የማትሰጭው ነገር የለም። ምንድነው ያለችው? አንድ ቀን እስቲ በሀይሚ ስም የተደረገ ሶፋ ነገር ካላሳዩን ብላለች። ኮች እንኩቶ ማለት ነው እንኩቶ። ሰው ልጅ መጀመሪያ በማንነታችሁ ውደዳችሁ። እዚች ጋር እንዳትሸወዱ ውዶቼ፣ የሰው ልጅ በቅድሚያ እናንተን በማንነታችሁ ውደዳችሁ፣ ያክብራችሁ፣ ከዛ በኋላ ሁሉ ነገር ይደርሳል። ውዴታን፣ ፍቅርን ለመግጠጥ የሆነ ነገር ማድረግ ካለባችሁ በስነስርዓቱ በተግባር እንጂ ገና እከሌ ይወደኛል እከሌ የኔ ይሆናል ብለን ያለ አግባብ የሆነ የሆነ ቦታ ላይ ሳንቲም መመንዘር ዋጋ ያስከፍላችኋል። በራሳችሁ ህይወት እድሜ ላይ እቃቃ እየተጫወታችሁ ያላችሁት እናንተ ራሳችሁ ናችሁ እንጂ እኔ ቃልዬ አይደለኝም። እና እንዳንቺ አይነቱ ወራዳ ዜብራ ሀይሚን ጀጅ ማድረግ አይችልም። አንቺ ተንከሲስ እባብ፣ እባብ ነሽ። ሁለቱንም እወዳለሁ ትያለሽ። ሁለቱንም ከወደሽ ምን አባሽ እዚጋር ነገር አጎናጎነሽ? ትልቅ ሰው አይደለሽ አንቺ። እናንተ ደግሞ የሀይሚ እህት የናይን ባዮች አንዳንዶቻችሁ ቀንያችሁን አቁሙ። በቃ እናንተም እንደዛ ብላችሁ ነበረ። ዘበኛችን ተመለሰ። ታዲያ ቡሩኬ እኮ የሀይሚ የልቧ ዘበኛ ነው። ምንሆናችሁ ነው የነ ዛሬ ነው እንድምታቁት የልቧ ዘበኛ ነው አለቅ። እሱ ልቧን ካልጠበቀ ማን ሊጠብቅላት ነው? እሷ የእሱ ልብ ካልጠበቀች ማን ሊጠብቅ ነው? ዘበኛ የልብ ዘበኛ መሆን እኮ በጣም ጥሩ ነው። ለተዋደደ ሰው ስለዚህ ምንም እንትን የሚል ነገር የለውም። ማሽሙራችሁን ብታቆሙ ጥሩ ነው። አያስፈልግም እንደዛ አይነቱ መበሻሸቅ። ሌላው ነገር ደግሞ የሆነ ነገር የብሩኬ ኦዲየንሶች ወጥተው ሲናገሩ በአሽሙርም ሆነ በስድም መልኩ ሀይሚ እየወጣሽ መልስ አትስጪ። ምክንያቱም እዛ ጋር የብሩክ አድናቂዎች ናቸው የተናገሩት አይደለ? የብሩክ አድናቂዎች የተናገሩትን ነገር ለአንቺ ክብር ለመጠበቅ ያክል ብሩክ መልስ ቢሰጥበት እንደ ሀሳብ ጥሩ ነው። ሁሉ ጊዜ አንቺ ወተሽ በተናገርሽ ቁጥር አንቺ ወዳጅ እያጣሽ ነው ያለሽው፣ ወዳጅ እያጣሽ ነው ያለሽው። ለማንኛውም ግን ያው ኮንፊደንስ ስላለሽ፣ በራስሽ የምትተማመኝ ሰው ስለሆንሽ፣ እከሌ ወደደኝ ጠላኝ እኔ አይመለከተኝም እኔ ነኝ የሚለው ነገር አንቺ ጋር ፉል ኮንፊደንስ ስላለ ማይ ንግስት፣ የኔ ቆንጆ ሀይሚዬ ምንም አይመስልሽም ትላላችሁ።